እኔ ስለተሰማኝ እኔ እናታችሁን እናትሽን አባትህን ብነካ ደስ ይላል። ታዲያ እናታችን ተነክቶ በግንቦት አንድ ይሰማል አለ በግንቦት አንድ ልደት እየጋ ቤዛዊት ዓለም ድንግል ማርያም በቲክቶክ በዓለም ይህ ነገር ድንግል ማርያም አማላጅ ናት ቤዛዊት ናት።